እንዴት ናችሁ? ሰላም ናችሁን? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በአንች ጎንደሬ ነኝ። ዛሬ አንድ መልእክት እስኪ ለእህቶች በአረብ ሀገር የምትገኙ እህቶች አንድ መልእክት ላስተላልፍ። እኔ በቅርብ ጓደኞች ያጋጠመ ነገር ነው እና ከአሁን በፊትም እንዲሁም ለቅርብ የምላቸው እንደዚህ በቅርበት የማወራቸውን እንደ እህት እንደ ወንድም ማወራቸውን እንዲሁም አውርቻቸው እንዲህ አይነት ነገር እኮ በእኔ ጓደኞች ላይ ተፈጸመ ብዬ ነገር ያለውና አረብ ሀገር፣ ደርሳችሁ ቆይታችሁ ለእርፈት ወይም ወደ ሀገራችን በቀን ብላችሁ ስትመለሱ፣ ራሳችሁን እባካችሁ ጠብቁ። እሱም ምንድን ነው አሁን ላይ ትክክለኛ ፋኖች ሳይሆኑ ፋኖ መሳዮች እያገቱ ገንዘብ እየቀሙ ሴት ልጅ እየተደፈረች እየተገደለች ነው ያለው። እና ይህ ትክክለኛ መሳይ ትክክለኞች ሳይሆን መሳዮች ናቸው እና እንደው ጥንቃቄ ብታደርጉ የሚል መልእክት ለማስተላለፍ ነው። ሲቀጥል ደግሞ በነገራችን ላይ የሚጎዳችሁ ሩቅ ያለ ሰው እንዳይመስላችሁ፣ አጠገባችሁ ያለ ሰው አብሯችሁ እየበላ እየጠጣ እንኳን ደህና መጣሽ እህቴ እያለ እያባበለ ነው የሚዘርፍሽ፣ የሚያግትሽ፣ የሚገልሽ፣ የሚደፍርሽ። የሩቅ የባድማ አያቅሽም፣ ማንነትሽን አያቅማ፣ ማናተኛ የሚል ጥያቄ ይፈጠርበታል። ስለዚህ ማንነትሽን መውጫ መግቢያሽን ዘር ማንዘርሽን የሚያውቅ ሰው ነው። ድክመትሽን ተጠቅሞ የሚያግትሽ፣ ከአንቺ ላይ ጥቃት የሚፈጥር። ና እባካችሁ እህቶቼ፣ ወደ አገር ቤት ስትገቡ በቻላችሁት አቅም ከአንድ ቦታ ሰከን ብላችሁ ለመቀመጥ ሞክሮ። አሁን እኛ ሁሉም ነገር ስለሚናፍቀን እዚህ ሂደን ቀጥታ አገር ቤት ላይ ሁሉ ነገር ስለሚናፍቀን ምንድን ነው የምናደርገው? በቃ ያንንም ለመጠየቅ ያንንም ለመጠየቅ ነው ሰከፍ ሰከፍ ምትለው። ስለዚህ እንደው ረጋ ብትሉ። እኔ እንደውም ከሰባት ወር ሞስት የሆነው ነው ከዱባይ ቆይታ ወደ አገሯ ስትገባ ያው ታገተች። ከሁለት ወር በኋላ ታገተች። ታግታ ስምንት መቶ ሺህ ብር ተከፈለ። ስትለቀቅ ግን ተደፍራ ነው የተለቀቀችው፣ ችነ ልጅ። ከዛ ግን እንደ አጋጣሚ ሁኖ አጋቶቹ አንዱን ስለምታቅ ጠቆመች። ስትጠቁም ያው የተጠቆመበት ልጅ ደግሞ ክስ ስለተመሰረተበት መንገድ ላይ ጠብቆ ያው ገደላት ማለት ነው። ስለዚህ ባካችሁ እህቶቼ፣ ያ እራሳችሁን ጠብቁ። ባንች ጎንደሬ ነኝ። ሰብስክራይብ አድርጉ። እንዴት ናችሁ? ሰላም ናችሁን? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ባንች ጎንደሬ ነኝ። ዛሬ አንድ መልእክት እስኪ ለእህቶች በአረብ ሀገር የምትገኙ እህቶች አንድ መልእክት ላስተላልፍ። እኔ በቅርብ ጓደኞች ያጋጠመ ነገር ነው እና ከአሁን በፊትም እንዲሁም ለቅርብ የምላቸው እንደዚህ በቅርበት የማወራቸውን እንደ እህት እንደ ወንድም የማወራቸውን እንዲሁም አውርቻቸው እንዲ አይነት ነገር እኮ ይሄ በእኔ ጓደኞች ላይ ተፈጸመ ብዬ ነገር ያለውና አረብ ሀገር ደርሳችሁ ቆይታችሁ ለእርፈት ወይም ወደ ሀገራችን በቀን ብላችሁ ስትመለሱ ራሳችሁን እባካችሁ ጠብቁ። እሱም ምንድን ነው፣ አሁን ላይ ትክክለኛ ፋኖዎች ሳይሆኑ ፋኖ መሳዮች እያገቱ ገንዘብ እየቀሙ ሴት ልጅ እየተደፈረች እየተገደለች ነው ያለውና ይህ ትክክለኛ መሳይ ትክክለኞች ሳይሆኑ መሳዮች ናቸውና እንደው ጥንቃቄ ብታደርጉ የሚል መልእክት ለማስተላለፍ ነው። ሲቀጥል ደግሞ በነገራችን ላይ የሚጎዳችሁ ሩቅ ያለ ሰው እንዳይመስላችሁ፣ ሀጣ ገባችሁ ያለ ሰው አብሯችሁ እየበላ እየጠጣ እንኳን ደህና መጣሽ እህቴ እያለ እያባበለ ነው የሚዘርፍሽ፣ የሚያግትሽ፣ የሚገልሽ፣ የሚደፍርሽ። የሩቅ የባድማ አያቅሽም፣ ማንነትሽን አያቅማ፣ ማናተኝ የሚል ጥያቄ ይፈጠርበታል። ስለዚህ ማንነትሽን መውጫ መግቢያሽን ዘር ማንዘርሽን የሚያቅ ሰው ነው። ድክመትሽን ተጠቅሞ የሚያግትሽ ከአንቺ ላይ ጥቃት የሚፈጥርና ና እባካችሁ እህቶቼ ወደ አገር ቤት ስትገቡ በቻላችሁት አቅም ከአንድ ቦታ ሰከን ብላችሁ ለመቀመጥ ሞክሮ። አሁን እኛ ሁሉም ነገር ስለሚናፍቀን እዚህ ሂደን ቀጥታ አገር ቤት ላይ ሁሉ ነገር ስለሚናፍቀን ምንድን ነው የምናደርገው? በቃ ያንንም ለመጠየቅ ያንንም ለመጠየቅ ነው ሰከፍ ሰከፍ ምትለው። ስለዚህ እንደው ረጋ ብትሉ። እኔ እንደውም ከሰባት ወር ሞስት የሆነው ነው ከዱባይ ቆይታ ወደ አገሯ ስትገባ ያው ታገተች። ከሁለት ወር በኋላ ታገተች። ታግታ ስምንት መቶ ሺህ ብር ተከፈለ። ስትለቀቅ ግን ተደፍራ ነው የተለቀቀችው ልጅ። ከዛ ግን እንደ አጋጣሚ ሁኖ አጋቶቹ አንዱን ስለምታቅ ጠቆመች። ስትጠቁም ያው የተጠቆመበት ልጅ ደግሞ ክስ ስለተመሰረተበት መንገድ ላይ ጠብቆ ያው ገደላት ማለት ነው። ስለዚህ ባካችሁ እህቶቼ፣ ያው እራሳችሁን ጠብቆ በአንቺ ጎንደሬኔ ሰብስክራይብ አድርጉ።